ቦራችን ቆም ብለህ አስብ። ነገሩን በረድ አድርገው። ሀይሚን ተረዳት። ከዚህ በላይ መከፋት የለባት። እንግዲህ በሁለት ጉዳይ ነው የመጣሁት አንድ በሀይሚና በቦራ በዋናነት ሲቀጥል በራሴ ማለት ነው እና ብዙ ጥያቄ እየጠየቃችሁ የነበረ በውስጥ ማለት ነው ስለ ቻናሌ ማለት ነው ስለ እሱም ለመናገር ነው ያው ቪዲዮ ላይ እኮ እናገራለሁ ያው ሙሉ ስለማሰሙት ይመስለኛል ዋናነት የመጣውት ማለት ስለ ትናንት ስለተሰራው ስለ ሀይሚና ስለ ቡራ አስተያየትም እየተሰጠ ነው። የእነሱ ቻናል መን ይቻናል ላይም እንዲሁም ደግሞ በቃ ማለት ቦራ በዋናነት እንደዚህ የሆነ ያለው በምን ምክንያት ነው? ምንን አስመልክቶ ነው? በአዲስ ነገር ነው ሳ የመጣው ከሶሴ ጋር ማለት የባለፈው ርስ ቢሆንም ነገር ግን ለምንድን ነው እንደዚህ በጣም በከባዱ ሀይሚን እንደዚህ ሊያናግራት የቻለው የሚለውን አጠራር አድርጌ ለመናገር ነው የመጣሁት። ሰላም ቤተሰብ እንዴት ናቸዋለሁ። ሰላማችሁ ይዛ በያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች፣ በመጀመሪያ አያምሩም? ማች ነው የለበሱት እኮ ሀይሚን እና ጉራ ማለት ነው። በጣም ነው የሚያምሩት። ማች ነው የለበሱት በመጀመሪያ ኢቭን እንኳን እየፈለገ ቢጣሉ ምን ቢሉ እንደዚህ አብረው ሲመጡ ደስ ይላል። ማለት እንደዚህ በቃ አንድ ላይ ሲመጡ ለየ ብቻ በሌላ ቤት ሲመጡ ነው ከባዱ ነገር ማለት ነው። እና እንግዲህ ከቡራ ስቀጥል ቡራ እንግዲህ ምክንያት ወይም ርስ አድርጎ የመጣው እስከ ዛሬ እየለመንኩሽ ይቅርታ አድርግልኝ ስልሽ እየለመንኩሽ ይቅርታ አላደረግሽልኝም። ለምኘሻለሁ፣ አሁን ረፍዷል። ስለዚህ ስለ ዳኒ ደግሞ ምንም አያገባሽ። ምን የራሴ ወጠዋለው ነው ያለ ማለት ነው። ሀይሚ ደግሞ በጣም እውነት ለመናገር በጣም አሳዝናኛለች። በጣም የምር ማለት ነው። ለምን መሰላችሁ ማለት የመጣው ያው ከሶሲ ጋር፣ ሶሲ መታለች። እንግዲህ ሶሲና ብሩክና የጠራቻቸው ሶሲ ግን ትናንትና ብሩክ እንዴት ነው አስጠንቅቋታል ማለት ነው። ምንም እንዳትናገር እሱ ያን ሁሉ ነገር ሲናገር እንደፈለገ የኖረ በቃ የኖ የቆየውን የንዴቱን ነው እየተወጣ ያለው። ብሩክና ሶሲ ግን ምንም ባለመናገሯ ይሄ አይ ቲንክ የብሩክ ይመስለኛል ማለት እኔ እኔ ነገራቶችን የምጨርስ በቃ ምናምን የጠራቻቸው ማለት ሁለታቸውም ቢመጡ ነገር ግን በስማ ብሩክ በቃ ቅናት ነው እኮ እንደሚያረገው፣ እንዲህ ነው ፍቅር የሚያንገበግብ። ብሩክ ማለት ነው አንተ አልጋ ላይ እንዴት ፕራንክስ ቢሆን ሀይሚ ምን ታስባለሽ ብለህ ነው ሶሲን፣ በቃ ሂጂ ቁጭ በይ አልጋው ላይ በቃ ምን ደበረሽ እንዲ እያልክ ነበረ። ታዲያ ሀይሚ ምን ሊሰማት ነው? እንደ ፕራንክም ቢሆን እኮ ማለት አይደለም እንኳን እሷ እኛ የመጨረሻ ደብሮናል። ግን ፕራንክ ስለሆነ ኦኬ፣ ያኔ የመግቢያ ቪዲዮም ሰርተሃል። ፕራንክ ነው ግን ደግሞ ከባድ ነው። ምን ልታስብ ትችላለች ሀይሜ? እንዴ ነው ሀይሜ ያንገበገባት ማለት ነው። የተናደደችውም እንዴ ነው። ለዛም ነው ተሎ ይቅርታን ያልተቀበለችው። አሁን ተሎ ይቅርታን ስላልተቀበለችው ባለፈው የሰሩት አንድ ቪዲዮ አለና ምን አገባሽ ምን አገባ ተባብሎ የሰሩት ቪዲዮ አስታወሳችው። እሱ ጋ ማለት ነው በጣም ብሩክ ተናዶ ነበር። በጣም ማለት ነው እና እና ደግሞ ዳኒ የኔ ቆንጆ ምናምን አንዳንድ ነገሮች በቃ የሚላቸው ነገሮች ብሩክን የመጨረሻ አስጨልሎታል ማለት ነው። ማለት ቅናት ነው በቃ እንደሚያደርገው። ብሩክ ሀይሚን ይወዳታል፣ ያከብራታል፣ ያፈቅራታል። ምን ምን ምን ጥርጥር አለው? እንዲህ ነው በቃ የሚያንገበግብ ማለት ነው ብሩክ። ስለዚህ አሁንም ቢሆን እሷ እኮ ያን ሁሉ ችላ፣ ሁለታችሁ አልጋ ላይ እንደዛ አድርጋችኋል፣ ያን ሁሉ ችላ ለጊዜውም እንኳን ይቅርታችሁን ባትቀበልም ስለተናደደች ነገሩ ሳታስበው እዚህ ጋር ደርሷል። ሶ አሁን ደግሞ በቃ የኔና ያንተ ችግር እንደ ፕራይቬት ይቆይና የኔና ያንተ ፋይል ይቆይና ይሄ ችግር የመጣው አሁን ይፈታ ብለሃለች። ስለዚህ ለምንድነው አንተ እሺ ብለህ ተቀብለም አትፈታ? አሁን በቃ ቁጫኝ ግን ማለት ሲናደድ የሰነበተውን ማለት ነው ብሩክ ሲናደድ የሰነበተውን የመጨረሻ በቃ ዳኒም አንዳንድ የሚናገራቸው ነገሮች እያናደደው ስለሆነ፣ እንዴት ነው በሀይሚኮ ብሩክ ድርድር አያውቅም። ምንም ቢሆን ማለት ነው ማለት በጣም ስለሚወዳት በቃ እንደዚያ እንዲናገራት እራሱ አይፈለግም። ዳኒ ማለት ነው። ስለዚህ ብሩክ እንደዚህ እያደረገ ያለው በቃ ቅናት አለ አይደለ? ቅናት እንዴት ነው መቅናት ያለ ነው። በሚወዱ ሰው በመጥፎ ነገር ነው እንጂ በቃ ብሩክ፣ ታውቃላችሁ ሀይሚን እንዴት ነው ማልቀነው ቀና አለው ብሏል። ባለፈውም አይደለም ባለሳሳት እና ሀይሚ ደግሞ በቃ ወይኔ ተው፣ ብሩክ ግን የምራውን፣ እንዴት ነው ነገሩን ማሳጠር አለብ፣ ቢያንስ እንኳን ማለት ነው። በከባዱ እኮ ነው የመጣው። እንዲሁ እሺ ሀይሚ ምን ትሆን እንዴ? መሀል ላይ ሆና እሷ እኮ ሶሲንም እንደዚህ አድርጊ ችግሩ ይፈታ፣ ብሩክን እንደዚህ አድርጊ እያለች ጭራሽ ህጅና ከዳኒ ጋር ተጋብታችሁ ዘው አላለም ብሩክ አረ ብሩክ ታው እንጂ ታው እንጂ እንዴ በጣም ተናንት ብሩክ በጣም እንዴት ነው በከባዱ አካብዶ ነው የመጣውና ሃይሚ ደግሞ በቃ እኔ እየለፈው ነው ነገሮች ይፈቱ ብያለው። ካልሆነ ግን የሚመጣውን ትቀበላለህ በጸጋ ብለዋለሽ ማለት ነው። እና ስለዚህ ብሩክ ነገሩን ማሳጠር አለብህ ብዬ አስባለሁ። ቢያንስ እንኳን ማለት ነው። እና ደግሞ ቀለል አድርገው እንዴ ምንድነው? ቦምብ እንዴት ነው ቦምቦ የተተኮሰ ያክል እኮ ነው ብሩክ፣ በከባዱ ነው የመጣ ሃይሚ ግን ችለዋለች ምን የፕራንክ ሰው ናት። ሁለታችሁንም ነው እንግዲህ። በዚህ ቶሎ ካልጨረስክ ብሩክ፣ ሀይሚ ደግሞ ገልብጣ ከመጣች አትችለውም ብሩክ። ተው ባለፈው ብቻህን ነው እንደዚህ ያስጨለለችው ማለት ነው። እና ስለዚህ ለሀይሚ ይሄ አይገባትም። እሷ ናት ፕራንክ የተደረገችው። አልጋ ላይ ሆናችሁ ፕራንክ ቢሆንም እንደዚያ ያናደዳችኋት እናንተ ናችሁ፣ አንተና ሶሲ። ሀይሚ ደግሞ ለብቻዋ ብትናደድ ይኸው ይገባታል ማለት በቃ። አንተ ባንተ ድርድር አታውቅም። የኔ ነው የምትለው ሰው ሳታስበው እንደዛ ሲሆን ፕራንክም ቢሆን ደብሯታል በቃ እንዴ። ስለዚህ አሁን እናንተ ያመጣችሁት ነገር ደግሞ ሳያልቅ የቅርታውን ለምን አልተቀበልሽኝም? አሁን ነው ወይ የምታስብልኝ? ለምኘሽ ለምኘሽ ከረፈደ በኋላ አሁን ብትመጪ ምንም ትርጉም የለውም፣ እንደፈለግሽ እያለ ነው ብሩክ። እንግዲህ እሺ፣ አሁን ሀይሚ ትቀለል ብላ ቦታጀራ ብተር ም ልታመጣ ነው። ከዚያ የጋሽ ያለ ልትል ነው ብሩክ። ቀለል አድርገው የምር ማለት ነው። ምክንያቱም ሀይሚ ታግሳት ታግሳ ታግሳ አንድ ቀን ሎጋውት ብላ የዘጋሽ ጊዜ መግቢያው ነው የሚጠፋ፣ ማለት ነው ብሩክ ማለት ነው። ምክንያቱም ብሩክ ያለ ሀይሚ አይሆንም፣ ሀይሚ ያለ ብሩክ አይሆንም። ይሄ እኮ ነው ሀቁ። እነሱ ራሱ እኮ እንደዚህ የሚፈታተኑት ስራም ነው እኮ። አሁን እየሰሩ ያሉት ስራ ነው እንደዚህ የሚፈታተኑት። ሀይሚን በብሩክ እንደማትጨክን ያውቃል እሱ፣ እሷም ደግሞ በእሷ እንደማይጨክን ያውቃሉ፣ እርስ በርሳቸው ማለት ነው። ስለዚህ ብሩክ ቀለል አድርገው። ቢያንስ እንኳን ቀለል አድርገው። ትናንትና ብሩክ በስማም እየሆነ ያለው ነገር እኔ ተአምር ነው። የምሬን ነው የምላቸው። ቪዲዮውን ደጋግሜ እያየሁት ነበርና ታምር ነው የሆነብኝ። ሀይሚ በቃ አንገቷን ደፍታ ነው ስሰማ የነበረ። ጭራሽ እንዲሁም ከዳኒ ጋር ጠረጠራችሁ፣ እናንተ እየጠረጠራችሁ ነው እያለች ነበር እና ሶሲ ደግሞ ተመክራለች ማለት ነው። ምንም አልተናገረችም። ጓ ምናምን ብላ አልመጣችም። ሶሲና ሀይሚ እንዴት መቼ ታርቀው ነው እንደዚህ ሰላም የሆኑም እያላችሁ ነበር። እያየው ነበር እና ሀይሚ እኮ በቃ በስልክ ታውራታለች። ችግሩን መፍታት ትፈልጋለሁ ምናምን ትላታለች። ከዛ ትመጣለች። አለቀ በቃ። የሚዲያ ሰዎች ናቸው እኮ ይሄን ያክል ምንም ምን አልተደባደቡም ባለፈው ማለት የመጨረሻ ቀን አልተደባደቡም እንደዛ ተነጋግረው ነው የተለያዩ ሀይሚንና ሶሲ ማለት ነው ስለዚህ ቡራ ቀለል አድርገው ተረዳት ሀይሚን አይገባትም እውነት ለመናገር እ እስካሁን እኮ እናንተ ናችሁ እያጨለላችኋት ያላችሁ እሷ በመሀል ሁለት ቀን ነው ሶስት ቀን ነው ቪዲዮ የሰራች ይበቃል ሀይሚን ተረዳት ብሩክ የምር ማለት ስለዚህ ጨረቃዎች ሰላማችሁ እንዲመለስ ነው እኛ የምንፈልገው ከዚህ በላይ የምር ሀይሚም፣ እንግዲህ እንዲከፋት ማንፈልግም። ቡራም፣ እንግዲህ ተረዳት። ሁለታችሁም ጋር እውነት አለ። ያው ይቅርታን ተሎ ስላልተቀበለች ተናደህ ነው አሁንም አንተ እንደዚህ እየሆንክ ያለኸው። ሀይሚ ደግሞ ታውቃለህ እንግዲህ ማለት በአንተ ምንም ድርድር አታቅም። አንተም እንዳዘው ቡራ ማለት ነው። እና ብቻ ሁለታችሁን ልክ ውስጥ መግባት የለባችሁም። ሀይሚዬ ደግሞ ጉዞ ወደ ሁለት መቶ ሺ እያለች ነው።